ተመከረ ማይጠባ ለአገሬ ሰው ዛሬ ተሙ እንዳልክ፣ እረፍ፣ የሰው ህይወት አትበጥብጥ። ስለዚህ እኔ ወጥቼ ጉዴን ከማወጣው ልለፍህ ብዬ ነው። አርፈህ ከተቀመጥ አርፈህ ተቀመጥ፣ ያለዛ ግን ጉዴን ነው ማወጣው እንግዲህ ብሎ ዛሬ ተሙ ቪዲዮ ሰርቶበታል። በእንዳልክ ማለት ነው። እስከ ዛሬ የት ነበርክ? አብራህ የነበረች ጊዜ ምን ነበረ ያረካት ስለዚህ አሁን ልሞትልሽ ነው፣ ልዘቀዘቅልሽ ነው፣ ምን ልሆንልሽ ያለ አንቺ ህይወት የለኝም የምትለው ለምንድን ነው? እና ጉድህን እንዳላወጣው ብሎ ዛሬ ተሙ ቪዲዮ ሰርቷል። እሱንም ደግሞ ሄሉ መግቢያ ላይ እንዳረኩላችሁ አመሰግናለሁ ብላለች። እንግዲህ አመሰግናለሁ ያለችበት ምክንያት የልቧን ስለነገረላት ማለት ነው። አያችሁ አይደለ? ያው የሰው የውስጡን የሚያቅሰው የለም ብዬ ነው የማስበውና የሆነ ነገር ስላለ ነው። ይሄም ልጆቹ የተናገረው ሰላም እንዲናችሁ፣ ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም ጤና፣ ፍቅር ከናንተ ጋር ይሁን እያልኩኝ በአዲስ ቪዲዮ መጥቻለሁ። ይሄም ቪዲዮ ላይክ፣ ሼር፣ ኮሜንት በማድረግ ጀምሩ ትላለሁ። ስለምትሰጡኝ አስተያየት አመሰግናለሁ ማለት ነው። ያው እንግዲህ ወደፊት ነው የምንሄደው፣ ወደኋላ የምንመለስበት አንድም ነገር የለንም። ወደፊት ብቻ ነው የምንገሰግሰው። እንደ እንዴ እግዚአብሔር ፈቃድ በዚህ ምድር ስትኖሩ ሰው ቢጠላችሁም እግዚአብሔር ካልጠላችሁ እግዚአብሔር ለእናንተ ያለውን ነገር የጻፈውን ነገር ቆይቶም ቢሆን ዘግይቶም ይሰጣችኋልና፣ ሰው እግዚአብሔር አይጣላችሁ እንጂ ሰው ቢጠላ አንዱ ቢወዳችሁ አንዱ ይጠላችኋል። አንዱ ያከብራችሁ አንዱ ያከብራችሁም ስለዚህ ከሰው ያው ምንም አይጠበቅም ከፈጣሪ ብቻ እንጂ እላችኋለሁ በዚህ አጋጣሚ እና እንግዲህ ዛሬ ተሙ ተሙን ታውቆታላችሁ ብዬ ተስፋ አደርጋለሁ አላወቃችሁት ታውቆታላችሁ ዛሬ እንግዲህ እንዳልክ ጠፍቷል ሰሞኑን በርግጥ ተሙ የተናገረው ነገር ሄሉ እስከ ዛሬ ከጎን አልነበረችም ወይ አሁን ሌላ ህይወት ስጀምር ልሞትልሽ ነው ለምን ተላለህ ነው አሁን እሷ ታያብ ጋር ፍቅሯን ጀምራለች። ስለዚህ የሰው ህይወት አትበጥብጥ፣ በራስ አይዲያና ያበረታቱሃል፣ ያግዙሃል ነው እያለው ያለው። እንግዲህ ወንድ ይመታው ማለት ነው። እንዳልክም እንግዲህ የጸጸተው ነገር አለ እንደሚመስለኝ ማለት ነው። ምክንያቱም እቺ ልጅ ገፍቷታል ይመስለኛልና ተጸጽቷል ይመስለኛል። ለዛም ነው እንደዚህ እየደጋገመ እየደጋገመ እንዳልክ ሚዲያ ላይ እየመጣ ያለበት መንገድ ይሄ ይመስለኛል። በቃ ሄሉ አፍቅራው እሱ አልፈልግም ብሎ ይመስለኛል። አሁን እንዳልክ እየተጸጸተበት ያለው ነገር እሱ ይመስለኛል። እና ሴት ልጅ ከቆረጠች ደግሞ ቆረጠች ነው፣ አትመለስም። ብትመለስም እንኳን እንደ በፊቱ አታፈቅርም። ሴት ልጅ አንዴ የምትወደውን ታፈቅራለች። ካፈቅረች በኋላ ያ ሰው ከጎዳት ለዛ ሰው ተመለሽ ብትባል እንዲህ በፊቱ በደንብ ልቧ እንትን አይልም፣ አይከፈትላትም። ገባችሁ? ሴት ልጅ ታፈቀረሽ ከልቧ አንዴ ነው። ያ ሰው ከጎዳት ግን ልመለስ ብትል እንዲህ በፊቱ ላትሆን ትችላለች። ገባችሁ? እንዲያ ዓይነት ከሆነ ሄሉ በፊት ከእንዲ አገጋ ስትሰራ እውነት ለመናገር የሚያረጉት ነገር ምናምን እኛ የእሷን ውስጥ አናቅም። የምናየው እዚህ ጋር የሚለቁትን ብቻ ነው። ማንኞቹንም አናቅም እኛ ከጀርባቸው ምን ይሆኑ ምን ይሆኑ ማንኞቹንም። በቃ የሚሰሩት ሁሉ ሚዲያ ላይ ማንም የሚያውቅ የለም። ይሄን ልታውቁ ይገባል ማለት ነው። የሚያውቅ ሰው የለም። ብቻ እኛ የሚሰሩትን ፖስት የሚያደርጉትን ብቻ ነው የምናየው እንጂ ሌላ ነገርን የምናቅ የለም። ስለዚህ ሄሉ በውስጧ የምታውቀው ነገር አለ ብዬ ነው ማስበው፣ እንጂ በውስጧ የምታውቀው ነገር ባይኖር ኑሮ እንዲያልክ እንደዚህ ሆንቁልሽ እንደዚህ ልሆንልሽ ምናምን ብ ሲል ወታ መልስ ተሰጠበት ነበር ግን ውስጧ የሚያውቅ ነገር ስላለ ነው እንዲ ዝም ያለችው፣ እውነት ለመናገር ማለት ነው። ገባችሁ አይደለ? እንዲያልክ ደግሞ ከሄቡ ጋር መሆን ከፈለገ በውስጥ ጨርሶ ሁሉንም ነገር ይመጣ ነበር። አሁን እሱ እያደረገ ያለው እንግዲህ በዩቱቡ ነው እንዴዚህ የሆነ ያለውና እሷም ታየዋለች። በእርግጥ ጠንቀቃ ነው የምታየው ማለት ነው። ኮሜንት ቤቷ እራሱ ሁሉ ኮሜንት ይሰጣት እኮ ነበረ። ከአብ ጋር ስሰራ እኔ አለሁልሽ ምናምን እያለ ከስር ኮሜንት ሲሰጣት ነበር። እውነት ለመናገር ያንን እንኳ ፒን አታደርገውም። ምክንያቱም የምታውቀው ነገር አላት በውስጧ ብዬ ነው የማስበውና አላቅም እውነት ለመናገር እንግዲህ ማለት ነው። ስለዚህ ይሄ ወንድማችን ደግሞ የሚያውቀው ነገር ስላለ ነው ዛሬ ይሄንን ነገር ወጥቶ የተናገረው ብዬ ነው የማስበው። አሁን ደግሞ እሷ ወደ አብ ተመልሳ ሕይወቷን ፈክታ እየኖረች ነው ያለችው ማለት ነው። በተለይ በቲክቶክ መንደር ብታዋት ፍክት ብላ ነው የምትውለው እውነት ለመናገር ማለት ነው። ዘና ብላ ፍክት ብላ ነው እያለችውና እንዳልክ እንግዲህ እኛ በአቅማችን ታግለን ነበር፣ ግን ያው አልሆነም። ፈጣሪ ላንተ ያለውን እስከሚሰጥ ድረስ በትዕግስትና በተስፋ መጠበቅ። ለአንተ ያላት ሴት የትም አትሄድም፣ ትመጣለች። ጊዜዋን ጠብቃ ጊዜዋን ጠብቃ እስከምትመጣልህ ድረስ መጠበቅ ነው ብዬ ነው የማስበው። ያው አንዳንዴ ማንኛውም ሰው በጊዜ ማግባት መውለድ ይፈልጋል። ይሄ ልታቆይ ይገባል። በሀያ አንድ ዓመት በሀያ ሁለት ዓመት በሀያ ሦስት ዓመት ማንም ሰው አግብቶ ትዳር ይዞ መኖር ይፈልጋል። ይህንን የሁላችንም ምኞታችን እውነት ለመናገር ማለት ነው እና ነገር ግን ደግሞ እግዚአብሔር አምላክ ሲፈጥረን እና አንቺ የምታገቢው በዚህ ቀን ነው። አንቺ የምትሞችው በዚህ ቀን ነው ያለልን የጻፈልን የዲል ፋንታ ጠጣ ፈንታችን አለች። ሁሉም ነገር የሚሆነው ያቺ ጊዜያችን ስትደርስ ብቻ እንጂ ያለ ጊዜያችን የሚሆን ነገር የለም። አሁንም ደግሞ ሄሉን ለያ ብሎ ጽፏት ከሆነ ለያ ብናት ማለት ነው። ገባችሁ አደለ? ማንም ሰው ፈጣሪ ሲፈጥረው አንቺ ላንቺ ነሽ፣ አንተ ላንተ ነህ። ያቺ ሰት ማንም ጋ ትሁን፣ ማንም ጋ ሄሉ ለምሳሌ ሄሉ ለእንዳልክ ነሽ ካላት ፈጣሪ፣ ቆይታም ቢሆን ተመልሳም ቢሆን ወደ እንዳልክ ትሄዳለች። ፈጣሪ ካለ ማለት ነው። ሄሉ የያብናት ከተባለ ደግሞ የያብናት፣ አለቀ። ይሄ ነው። እና ጸልይ ነው ምልህ። እንግዲህ ያው ስናስበው አምልጠሃለች ማለት ነው። ማታመልጥ ልጅ አምልጠሃለች። የስራ ሰው የለውጥ ሰው ምንም ቢሏት የማትሰበር የኔ ጀግና በጣም ጎበዝናት። ግን እኮ ምንም ትባል ምንም ትሰደብ ስዲብ የማይሰብራት አላማ ያላት እንቁ ሴት። አላማ ሲኖራችሁ ማለት ነው የመሬ ነው የምላችሁ። አላማ ሲኖራችሁ፣ ማንም ቢሰርባችሁ፣ ማንም ቢናገራችሁ፣ ማንም ይችናት ቢላችሁ፣ መስሚያችሁን ጥጥ አድርጋችሁ ወደ የስራችሁ ብቻ፣ ወደ አላማችሁ ብቻ። ምክንያቱም አበሻ መልካም የሚሰራ መጥፎ የሚሰራ ከስድብ አይወርድም። ይህን ነው የምናገረው፣ አይወርድም። መልካምም ሰርታችሁ ነገ መጥፎ ብትሰሩ ሲያሟችሁ ነው የምታገኟቸው። ገባችሁ። ስለዚህ ያላማቹ ግባቹ ለመድረስ ብቻ እናንተን ብዙ እንትን የማያስብል ስራ ይሁን እንጂ ወዴት እየሰሩ ምሄር ብቻ። እከሌ ምን አለኝ፣ እከሌ ተናገረኝ፣ እከሌ ሰደበኝ፣ እከሌ እናለኝ ማፊ። ሚዲያ ሚዲያ ነው፣ አለቀ። ይሄ ነው ለሰሳ ደቂቃ ለደቂቃ ነው ሰው የሚያዩ። ከዛ በኋላ እኔ ማሉን ማሉን ማንም ሰው ያቅም ምንድነሽ ምንድናት ማንም ሰው ያቅም። ማንነቴን ማንም ሰው ማንነቱን፣ ራሱ ራሱ ያቃል አለቀ። ማንም ባወራ ማንም በለፈለፈ ማንም በተሳደበ ማንም በተናገረ አይደለም፣ በቃ ማንነቱን አንዲ ሰው ማንነቱን ራሱ ራሱ ብቻ ነው የሚያውቀው። አለቀ። ይሄ ነው እና ሄሉን በዚህ አጋጣሚ ኮንፊደንስ ያላት ልጅ ስለሆነች እወዳታለሁ። በጣም ኮንፊደንስ ያላት ልጅ ናት። ብታጠፋ እንኳ ሄሉ እያጠፋሽ ስትባል ምልስ የምትል ሴት ናት። ይመችሽ። ለነገሩ ኦድየንሶች ምርጥ ናቸው። ምርጥ ምርጥ ኦድየንሶች ናቸው ያሉች ከሚባል በላይ ትግስታቸው ትትናቸው ይበቃሻል። አንቺ እውነት ስታጠፊ ያጠፋሽል ውሻል የስድብ ኮሜንት አይጽፉልሽ። ምርጥ ምርጥ አድናቂዎች አሉሽ፣ እና እግዚአብሔር አምላክ ከአንቺ ጋር ሁሌም ይሆኑልሽ። ከዚህ በላይ ይስጥሽ። መልካም ነሽ ስለሆንሽ ነው እነዚህ መልካም መልካም አድናቂዎች የሰጠሽ። እሰው ቤት ገብተው አፍ የማይከፍቱ ምርጥ ምርጥ አድናቂዎች አሉሽ። እኔ እናት ይመችልዬ።